ዛሬም ለየት ባለመልኩ እንግዲህ ተከስተዋል ጨረቃዎቻችን በሚፍታ ቤት። ሰላም ሰላም፣ እንዴት ናችሁልኝ ውድና የተከበራችሁ የኔ ቤተሰቦች፣ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። እንግዲህ በድጋሚ መጥቻ ያለው ጨረቃዎቼን አግኝቻቸው ያለው በአዲስ ነገር በአዲስ መልክ እንደዚህ ፏፍሽ ብለው እምር ብሎባቸው በሚፍታ ቤት ምሽት፣ አዲስ ነገር አለ ጠብቁን ብሎ ፖስት አድርገዋል እንግዲህ እኔ ምለው ሚፍታህ ግን ምን ልታሰራቸው ነው? አደራህን፣ እነዚህ አእምሮባት ሀይብዬ እንደዚህ ጥፍሯን ተሰርታ እንደዚህ ቆንጅዬ ጥፍር ይዛ አደራህን፣ እንደው ምግብ አብሴ እንዳትላት፣ በዚህ እንዳትፈትናት። ያው ባለሙያት እናቀታለን። ከአሁን በፊትም አሰርታሃታል። ሚገርም ምግብ ሰርታ እንግዲህ በደንብ አድርገህ እሷንም እሱንም በደንብ አድርገህ አይተሃቸዋል። ያው እንደሚችሉ ብቃት እንዳላቸው አሳይተውሃል። ዛሬ ደግሞ ምን እንደምታሰራቸው አናቅም። ለማንኛውም የፍታህ ምርጥ ወንድም ነው፣ ደስ የሚል ልጅ ነው። እውነት ለመናገር ትላንትና ራሱ በጣም አብሮ ሲተባበር እንደነበረ ብሩኬ ተናግሯልና በርቶ በጣም ደስ ትላላችሁ። ደስ ደስ እያለን ነው። እና እንግዲህ እኛም የምናያችሁ እኛን ፈታ እያልን እናንተን እየተከተልን እናንተም ደግሞ ለእኛ ፈታ ዘና የሚያደርግ ነገር እየሰራችሁልን የሚያዝናና የሚያስተምር፣ አንዳንድ ጊዜም ሐዘን፣ አንዳንድ ጊዜም ሳቅ፣ አንዳንድ ጊዜም ለቅሶ እንግዲህ አለን። እስካሁን ይሄው ድፍን አመት አለፈን፣ እግዚአብሔር ይመስገን ደግሞ የዛሬ አመት በሰላም ያደርሰን። ዛሬ እንግዲህ ሚፍታህ ቤት ማንም እንዳይቀር ተብላችኋል፣ ቤተሰብ